በአዲሱ ዓመት የእንጀራ ማከፋፈል ቢዝነስ ለመስራት ላቀዳችሁ ለአዲስ ጎጆ ወጪዎች እንዲሁም ቤታችሁ ያለውን በአዲስ ለመቀየር ላሰባችሁ ዛሬ አማሄ ማንፋክቸሪንግን የተገኘው ያላቸውን የምጣድ አይነቶች ጥራቱን፣ ዋጋውን ወደ እናንተ ማድረስ ይሆናል። እኔ ኤደን ነኝ። ቻናሉ ደግሞ አዲስ ገበያ ነው። ሰብስክራይብ ማድረግ እንዳይረሳ አብራችሁ። እንዴት እሺ ዛሬ እንግዲህ ወደ እናንተ የመጣውትን ያሏቸውን ምጣዶች አይነቶች ዋጋውን እንዲሁም ጥራቱን ለተመልካቾች ለማድረስ ነው በቅድሚያ ግን ራሱን ከማስታወቅ እንጀምርና ስለ ድርጅቱ ጥቂት ይበሉ አመሰግናለሁ ስሜ ዮሀንስ አየለ ይባላል የአማሂ ማኑፋክቸሪንግ ያላትን የተወሰነ የግል ማህበር ስራ አስኪያጅ ነኝ መልካም እንግዲህ እዚህ ጋር የተለያዩ አይነት ምጣዶች ይታዩኛል እስኪ ከየትኛውን ጀምር ከዚህ ድግስ ይባላል። ከድግስ መጀመር እንችላለን። ይሄ ምጣድ ሶስት በአንድ የሆነ በሲንግል ፌዝ እንዲሰራ ተደርጎ የተመረተ ምርት ነው። ይሄ በሀገራችን ለብዙዎች የስራ እድል የሚፈጠር ለሆቴሎች፣ ለትምህርት ቤቶች፣ ለእንጀራ ጋጋሪዎች፣ ለዩኒቨርሲቲዎች፣ ለተለያዩ ተቋማት፣ ለኢንዱስትሪ ፓርኮች ሁሉ እንዲያገለግል ተደርጎ የተሰራ ነው። እንደሚታወቀው እኛ ሀገር ላይ ብዙ ጊዜ ስሪፌዝ የሚባለውን የመብራት አገልግሎት የማግኘት ትንሽ ሂደት ስላለው በሲንግል ፌዝ ማንኛውም በቤት ቆጣሪ እንዲገለገልበት አድርጎ ግን እንደ ቢዝነስም እንደ ድርጅትም በዚህ እንዲጠቀሙ ተደርጎ የተሰራ ነው። እንደምታየው በጥራትም በአሰራሩም የተሻለ ነገር ነው። ሀይል ይቆጥባል። ለጥገና ቀላል የሆነ ነው። ማንም ሰው በቀላሉ ሊጠግነው ይችላል። በአምስት ደቂቃ ውስጥ ጠግኖ ሊጠቀምበት የሚችል ምጣድ አይነት ነው። ይሄ በጣም ጥሩ እንግዲህ ምጣድ ረጅም ጊዜ አገልግሎት እንዲሰጥ የሚሰራበት ማቴሪያል ወሳኝነት አለው እና ከምን ምን ማቴሪያል ነው የሚሰራው? ይሄ የሚሰራው የመጀመሪያው ይሄኛው ለምግብ ተስማሚ የሆነ አልሙኒየሞች የተለያዩ አይነት አልሙኒየሞች ናቸው ያሉት። ይሄኛው ግን ሰዎች ቤት ውስጥ ምግብ የሚሰሩበት ብረት ድስት፣ የእሱ ማቴሪያል ለምግብ የሚስማም አልሙኒየም ነው። ይሄኛው ከዛ የተሰራ ነው። አልሙኒየም በሚለው ብቻ ነው አብዛኛው ህዝብ የሚገነዘበው ግን ይሄ በረጅም ጊዜ ውስጥ የጤና ችግር ሊያመጣ ይችላል፣ ለምግብ ተስማሚ ከሆነ አልሙኒየም ካልተሰራ ማለት ነው። ለምሳሌ ይሄኛው የምግብ ተስማሚ አልሙኒየም አይደለም፣ ከምግብ ጋር ምንም ንክኪ ስለሌለው ለጽዳትና ረጅም አገልግሎት እንዲያደርግ ተደርጎ ተሰራ እንጂ ምግብ ጋር ይሄኛውና ይሄኛው ከምግብ ጋር ንክኪ ስላለው በዛ ደረጃ የተሰራ ነው። ስለዚህ አክምባሎ በተለየ አልሙኒየም ነው የተሰራው ማለት ነው። ይሄኛው ይህ ውስጥ ቦዲውና አክምባሎ ለምግብ ተስማሚ በሆነ ይሰራል። ሁለተኛ ደግሞ ውፍረቱ አንድ ሚሊ ነው። በጣም ወፍራም ነው። አንደኛው ሰዎች እዚጋ ወጣው ቢቆሙበት የማይሰበር የማያደርግ ለረጅም ዓመት የሚያገለግል ነው። ሁለተኛ ደግሞ በጸዳሹ ቁጥር እያማረ አዲስ እየሆነ ነው የሚሄደው። ለጽዳትም አመች ነው። ይሄኛውም ደግሞ በቀላሉ ሰዎች በየቀኑ ፍሳሽ ስላለው ቀለም ቢሆን እዚህ ጋር እየዛገ ያም ደግሞ ለምግብ ሌላ ችግር እየፈጠረ ነው የሚለው እዚህኛውንም ለማጽዳት እንዲመች፣ ይሄኛው አልሙኒየም ነው። ከዚህ ስር ከውስጡ አንድ ሚሊም የሆነ ወፍራም ብረት አለው ከውስጥ ከውስጥ በኩል አለው። ግን ይሄኛው ልባስ የሆነው ለጽዳት እንዲመጭ፣ ለውበትም ለጽዳት እንዲመጭ ተደርጉ ትሰሩ። በጣም ጥሩ እንግዲህ እንደነዚህ አይነት የምጣድ አይነቶች ለሆቴሎች፣ ለቢዝነስ በጣም የሚጠቅሙ ናቸው። ይሄ ባለሶስት ነው። ከዚህም በተሻለ ባለሁለት አድርጎ ማዘዝ ይቻላል፣ ወይም ቁጥሩንም ጨምሮ ማዘዝ ይቻላል። አዎ ባለሁለትም አለው። እንደ ሰው እንደ ቦታቸው ሁኔታ በባለሁለት በብዛት እንሰራለን። ባለ ሶስት ባለ ሶስት የሆነበት ዋናው ምክንያት አብዛኛው እንጀራ ጋጋሪዎች አንድ ጋጋሪ ሶስት ምጣድ ነው መያዝ የምትፈልገው። ስለዚህ ሶስት እንዲሆን የተመረጠው ያ ነው። የቦታ ጥበት ሲኖርባቸው ደግሞ ሁለት ያደርጉታል። ሁኔታው ለሱ እንዲመቻችል ሁለተኛ ለማንቀሳቀስም ለጥገናም አመች ነው። አራት፣ አምስት፣ አስር ማድረግ ይቻላል፣ ግን እሱ ከቦታ አጠቃቀም፣ ለጥገና፣ ከብዙ ነገሮች ምቹ ስላልሆነ ሶስት ይደረጋል። መቀጣጠል ግን ሲቀጣጠል አንድ አይነት ነው፣ ወጥ ነው የሚሆነው። መጨመር የፈለጉትን ያህል መጨመር ይቻላል፣ ግን ለማንቀሳቀስም፣ ለጥገናም፣ ለሌሎች አገልግሎቶችም፣ ለጽዳትም እንዲመች ሶስቱ እንደ ስታንዳርድ ተደርጎ የተወሰደ ነው። ባለሁለት አለው፣ ከዛም በላይ መስራት ይቻላል። እንግዲህ እዚህ ጋር እንደሚታየኝ የእቃ ማስቀመጫ ናቸው። ይሄኛውን ሁለት አይነት ነው እኛ የምንሰራው። ለምሳሌ ይሄ ማንኛውንም እቃ እንጀራቸውን ጋግረው ቆልፈው እዚህ ሊያስቀምጡ ይችላሉ፣ ማስቀመጥ ይችላሉ። እንጀራ ዋቃዎችን እዚህ ማስቀመጥ ይችላሉ። እንደ ምርጫ ሰዎች ሊጠቀሙ ይችላሉ። ሌላው ደግሞ በእግር ብቻ ይሆናል። ሌላው እንዳለ ሆኖ እግር ብቻ ይሆናል። ለምሳሌ የአካል ጉዳተኞች እንዲጠቀሙበትን ማድርገን የሰራነው ነው ዊቸር አይታጩት ከሆነ ዊቸር እዚህ ውስጥ አስገብተው እየተንቀሳቀሱ ወደዚህ ወደዚህ እያሉ እንጀራ ማስፋትና መጋገር ይችላሉ እነሱም የስራ እድል ይፈጥራል ማለት እነሱንም ታሳቢ ባደረገ መልኩ እግር ብቻ ይኖረዋል ሌላው አገልግሎት ግን አንድ አይነት ነው እና በአማራጭ ለእቃ መያዣም እንዲሆን ተደርጎ እንዲሁም ደግሞ ክፍቱ ነው በሁለት አይነት መንገድ ነው የምንሰራው በጣም ጥሩ እንግዲህ ይሄ አሁን ባለበት ሶስት በአንድ ሆኖ ዋጋው ምን ያህል ነው ይሄኛው እንግዲህ ያው እንደሚሰራበት ማቴሪያል ይለያያል። በዚህኛው ደረጃ እኛውን ከአማካኝ የምንሸጣቸው 60 ሺህ ብር አካባቢ፣ አማካኝ በእግር የሆነው ይቀንሳል፣ በዚህኛ ያለው ደግሞ ይጨምራል። በጣም ጥሩ። እዚህ ጋር ደግሞ እንግዲህ እስከ ዛሬ ካዩዋቸው ለየት አይነት ያለ ዲዛይን ያላት አይነት ምጣድ አይቻልም። እስኪ ስለዚች ምጣድ ደግሞ ይንገሩኝ። ይሄኛው ምጣድ አብዛኛው የኛ ድርጅት ችግር ፈች የሆኑ ስራዎችን መስራት ይፈልጋል። አንደኛው ከሚሰራባቸው እንትኖች ውስጥ አንዱ በአጠቃላይ በሀገራችን ውስጥ የምንጠቀማቸው የኤሌክትሪክ እቃዎች በእያንዳንዱ መኖሪያ ቤት ከ65 ፐርሰንት በላይ የሚሆነውን ፍጆታ የሚወስደው ኤሌክትሪክን ምጣድና ምድጃዎች ናቸው። ስለዚህ እነሱን ኃይል ቆጣቢ የማድረግ ስራ እንሰራለን እኛ። በዚህም ደግሞ እኛ ተመራምረን የደረስንባቸውን የኢትዮጵያ ነዳጅና ኤነርጂ ባለስልጣን ወስደን አጸድቀን ሰርቲፋይድ ይሆናሉ። እንደምታያቸው እንደዚህ የሀይል ቆጣቢ ሌብል ይደረጋሉ። ተለጣፊ ምልክት አላቸው። ይህን የሚለጥፈው ራሱ መንግስት ነው፣ የሚቆጣጠረው መንግስት ነው። አንዱ ትልቁኛ የምንታወቅበት ነገር ሀይል ቆጣቢ ምርቶችን ማምረታችን ነው። ሁለተኛው ደግሞ ችግር ፈቺ። አሁን ችግር ፈቺ ለምሳሌ የብዙ ሰዎች ላጤዎች አሉ፣ አካል ጉዳተኞች፣ ትልልቅ ሴቶች አሉ፣ ጠባብ ቤት ያላቸው አሉ። ለእነሱ እንዲመች ተደርጎ ይሄንን እንትን በተንቀሳቃሽም ማድረግ ይቻላል። ግድግዳ ላይም ደግሞ ሂዶ መለጠፍ ይቻላል። ግድግዳ ላይም ሲለጠፍ ከናክም ባለው እንደታሰረ ነው። እንደገና ይሄንን እንደ ጌጥም ነው የቦታም ቆጥቦ የመያዝትን አለው። አጠቃቀሙ ግን ይሄን ለመጠቀም ስቻል እንደዚህ ነው የሚደረግ። ስለዚህ ያሁን አንድ ሰው ቤት ውስጥ ላጤ አንድ ክፍል ቤት ነው በብዛት እናጤዎች የሚከራየው ስለዚህ እንጀራ መጋገር አይችልም፣ ይቸገራሉ። ስለዚህ በአነስተኛ ኤሌክትሪክ በትንሽ ቦታ ላይ ይህንን ምጣድ መጠቀም ይችላሉ። የአካል ጉዳተኞች ወንበራቸው ላይ ወስደው ይቀመጡበት ቦታ ላይ ኢቭን ምኝታ ክፍላቸው ምኝታቸው ላይ የሆነ ቁጭ ብለው ሁሉ መጋገር ይችላሉ። ተንቀሳቃሽ ነው ይሄኛው፣ ጎማ አለው። የፈለግሽው ቦታ ላይ ወስደሽ መጠቀም ትችላለሽ። ቤት ውስጥ የፈለግነው ቦታ መጠቀም ይቻላል። ከዛ ባለፈ ደግሞ ይሄንን ብንፈልግ ግድግዳ ላይ ደግሞ ወስደን መቅጠም እንችላለን፣ ስንፈልግ በተንቀሳቀስ ስንፈልግ። ትልቁ ነገር ቦታ እንዲቆጥብ ሆኖ አንዱ የተሰራበት እሱ ነው። ሁለተኛው ደግሞ የፈለግነው ቦታ ላይ ደግሞ አንቀሳቅሰን መጠቀም እንድንችል በዛ መልኩ አዘምነን የሰራነው ነው። በጣም እንግዲህ የዚች ምጣድ ዋጋ ምን ያህል ነው? ይህኛው 13 ሺ ብር ነው። ዋጋ 13 ሺ ብር ነው። ሳይዛቸው ትልቅ አለ። ይሄ ባለ አምሳ ነው በአምሳ ስምንትም በአምሳ ስድስትም የተለያዩ ዋጋ አላቸው ከዚህ ደግሞ አንድ ከፍ ባለው ምን ያህል ነው ዋጋው የሚሆነው ለግድግዳ ከሆነ አስራ ሁለት ሺህ አምስት መቶ ነው የሚሸጥ በጣም ጥሩ እሺ እዚህ ጋር ደግሞ ሌላ አይነት የምጣድ አይነት አለች ስለዚች ምጣድ ደግሞ ይንገሩኝ እንግዲህ እኛ አሁን የምናመርታቸው አጠቃላይ ምጣዶች ወደ አስራ አራት አይነት ምጣድ ነው የምናመርተው የጥራት ደረጃቸው አንድ አይነት ነው ሁሉም ሀይል ቆጣቢ ናቸው ሁሉም የጥራት ማረጋገጫ ያላቸው ናቸው። ነገር ግን እንደ ሰዎች እንደ ክፍያ አቅማቸውና እንደ ፍላጎታቸው ዲዛይናቸው ይለያያል። ባለ አራት በር የሆኑ ምጣዶች አሉ፣ ባለ ሁለት በር የሆኑ አሉ፣ ባለ አንድ በር የሆኑ አሉ፣ በተንሰራቻች አሉ አሉ። እንደዚህም ደግሞ ክፍት የሆኑ እግር ብቻ ያላቸው አሉ። ስለዚህ ለምሳሌ ቴብል ላይ የሚቀመጡ ሙዳ የሚባል ምጣድ እሱ አለ። ቀጥሎ ደግሞ እነዚህ በእግር የተቀመጡ አሉና ከዘጠኝ ሺህ ዘጠኝ መቶ ብር ጀምሮ ከነቫቱ ማለት ነው። ከነ ተጨማሪ እሴት ታክስ ያላቸው ዋጋ ነው። እንግዲህ እናንተ ጋር ምጣድ መተው ለሚገዙ ደንበኞች ዋስትና ትሰጣላችሁ? ለምን ለምን ሁኔታ ነው ደግሞ የምትሰጡት ዋስትናውንስ? እኛ አሁን ሰርተፊኬት ነው የምንሰጣቸው። የራሱ ደረጃውን የጠበቀ ሰርተፊኬት አለ። መቼ እንደገዙ፣ ስማቸው፣ የገዙበት ቦታ። የእኛ ምርቶች አዲስ አበባ ላይ በየሱፐርማርኬቶች ኪዩን ሱፐር ማርኬት፣ ባምቢስ፣ ፍሬንድሽፕ፣ ኦልማርት፣ ሁሉም ሱፐር ማርኬቶች ላይ የእኛ ምርቶች ይገኛሉ። ስለዚህ የሚገዙበት ቦታ የተለያየ ቦታ ስለሆነ ያንን ቦታ የገዙበት ቦታ ለማረጋገጥ ያ ሰርቲፊኬት ይገለጻል። እዛ ጋ ሰርቲፊኬቱን ይዞ ሲመጡ የዛ ጋ የተገለጸው ማንኛውንም የዋስትና አገልግሎት የአንድ ዓመት የዋስትና አገልግሎትን ያገኛሉ ማለት ነው። ከዛ በተጨማሪ ደግሞ ሁሉም ምጣዶቻችን የተሟሹ ናቸው። የተሟሹ ማለት ምንድን ነው? ሁለት ነገር ነው። አንደኛው በዛው ሙከራ ነው ምጣዱ በትክክል መስራቱን መስማቱን የምናረጋግጥበት ነው። ሁለተኛ ደግሞ በአብዛኛው ሙሽት ሙያ ይጠይቃል። የቤቱም ሁኔታ ይወስነዋል ለማሟሸት። ስለዚህ የሴቶችንም ችግር በተወሰነ ደረጃ እናቀላለን። በዛው ደግሞ ተሞክሮ ተፈትሾ የወጣ ምጣድ መሆኑንም ማረጋገጫ ይሆናል፣ ተሟሽቶ ሲወጣ ማለት ነው። በጣም ጥሩ። እኔ ግን አብዛኛው ጊዜ ስሰማ። ጨው ያለው ጨው የሌለው የሚባል ሸክላዎች አሉና፣ እናንተ የትኛውን ነው የምትጠቀሙት? ለረጅም ጊዜ ስሚያገለግለው የትኛው? እሱን አሁን እኛ እውነት ለመናገር በሳይንስ የተረጋገጠ ነገር የለውም። አንዳንድ ሰዎች ይጨዋለው የልል ይላሉ። እኛ አጋጥሞን አያውቅም። እኛ በስፔሻል ነው የሚመረቱት ሸክላዎች። በእርግጥ አሁን ላይ የሸክላ ጥራት እየወረደ መጥቷል። ካለው ደረጃ ሸክላዎች ቶሎ የመሰንጠቅ ቶሎ የመበላሸት ነገር በጣም በተደጋጋሚ ብዙዎች ላይ የምንሰማቸው ነገሮች ነው። እኛ ግን ለእኛ የሚያመርት የራሱን የቻለ አካል አለ። በነዚህ ኮስታቸውም ገበያ ላይ ከሚሸጡት በ50 ፐርሰንት ከፍ ይላል፣ የምንገዛቸው ምጣዶች ማለት ነው። ስለዚህ በዛ ደረጃ ጥራቱን ደረጃውን ጠብቆ ነው የሚመረቱት። ግን ጨው አለው የለውም የሚለው ነገር እኛ እስካሁን አላጋጠመንም አላረጋገጥ ነው። ግን ጨው ቢኖረውም ባይኖረውም እሱ ሌላ እንዳለ ሆኖ የሸክላ የምጣድ ሸክላ ጥራት ግን አሁን በከፍተኛ ሁኔታ በጣም የወረደበት ሁኔታ ነው ያለው። ለምንድ ነው ብዙ ሰዎች ልምዱ ሳይኖራቸው ወደዚህ ስራ ይገባሉ። ስለዚህ ስታየው እንደዚሁ መልኩ ያምራል። እኛም የተወሰነ ጊዜ አጋጥሞን ነበር እና ስታሟሹ ግን ወዲያው ነው የሚሰነጠቀው ወይም ደግሞ ጀሶ እያደረግሽበት እየሰራሽበት እያለ ወዲያው ነው የሚሰነጠቀው። እንዲህ በማየት ሸክላ ማወቅ አይቻልም በልምድ ወይም ደግሞ ከአንቺ ጋር ውለታ ገብተው የሚያመርቱ ሸክላ አምራቾች ከሌሉ በስተቀር ማንኛውንም ሸክላ አሁን ገዝቶ መግጠም አስቸጋሪ የሆነበት ሁኔታ አለና ከዚህ አንጻር የጨው ብቻ ሳይሆን በሌሎች የአፈር ጥራት የማቃጠል ደረጃ አለው። ራሱ ስታቃ በባህሪው ሸክላ ሲቃጠል ጥንካሬ እየጨመረ ነው የሚሄድም። አሁን ግን ሲቃጠል እየተሰነጠቀ ነው የሚሄድም። ስለዚህ የአፈር ጥራቱ ለሸክላ አፈሩ እሱ ነው። ሁለተኛ ደግሞ ኬሚስቱ ራሱ ቅመመው ራሱ ሙያ ይጠይቃል፣ ልምድ ይጠይቃል። ስለዚህ ሰዎች ይገቡና ያንን ልምዱ ሳይኖራቸው እንደ ቢዝነስ ብቻ በማድረግ ይገባሉ። ያ ነው ብዙ ጊዜ የሚያጋጥመው ችግር። እሺ፣ ጥሩ። እንግዲህ እንደነገሩኝ እናንተ ጋር የተሟሸም ያልተሟሸም አለ። ደንበኛው እንደ ፍላጎቱ ማዘዝ ይችላል። ዋጋስ ልዩነት አለው? የተሟሸ ሲሆን እና ያልተሟሸ ሲሆን? በአጋጣሚ እኛ ጋር ሁሉም የተሟሹ ናቸው። ቀደም እንዳልኩሽ ማንኛውም ምጣድ ቤት ሄዶ መሟሸቱ አይቀርም። ስለዚህ ለምን አሟሻችሁ ብሎ የጠየቀን የለም፣ ከጠየቀን እናዘጋጃለን። ግን መሟሸቱ ስለማይቀር እንዳልኩሽ ለሁለት ነገር ነው። አንደኛ ለመፈተሽ በትክክል መስማቱን፣ መስራቱን በደንብ የምንፈትሽበት የምናረጋግጥበት። ጥራት መለኪያዎች ሶስት አይነት ናቸው። አንደኛ የመጀመሪያ ግብአቱን ስትገዢ ትክክለኛ ጥራት ያለው መሆኑን ማረጋገጥ አለብሽ። ሁለተኛ ደግሞ በስራ ላይ እያለ እየተመረተ ያለ እያንዳንዱን የምርት ሂደት ማረጋገጥ አለብሽ። ሶስተኛው ደግሞ ከተመረተ በኋላ ያለውን ጥራት ነው የምታረጋግጭ። ስለዚህ ይሄ በሂደት ያለውን ለማረጋገጥ ምርቱ ካለቀ በኋላ ስታሟሽው ይሄ ምጣድ በትክክል መስማቱን መስራቱን አረጋግጠሽ ነው። ዋስትና ስለሰጠሽ ብቻ ምርቱ ተመልሶ እንዲመጣ ማድረግ የለብሽ። መጀመሪያ አንቺ ጋ ያለውን የጥራት መስፈርት ደረጃ አልፎ መሄድ አለበት። ሶስት ደረጃዎች የመጀመሪያ፣ ጥሬ እቃው፣ ሁለተኛ አመራረት ሂደቱ ላይ፣ ሶስተኛ ደግሞ ካለቀ በኋላ ያንን ፈትሸሽ ካረጋገጥሽው ሰዎች ጋ ሄዶ የሚመለስበት ወይም ችግር የሚያጋጥምበት የለም። ግን ሰው ነው እና ሰው የሚሰራው ነገር አጋጣሚ ችግሮች ቢኖሩ ደግሞ የዋስትና ሰርተፍኬት አለው። በዛ መሰረት ዋስትናውን ይዞ ዋስትና አገልግሎት ያገኛል ማለት ነው። በጣም ጥሩ። የዚች ምጣድ ዋጋ ምን ያህል ነው? ይሄ አስራ ሁለት ሺ ብር ነው ከነ ቫቱ ከነ ተጨማሪ እሴት ታክሱ አስራ ሁለት ሺ ነው። ስለዚህ የሊጥ ማስቀመጫውም እንደዚሁ ክፍት ነው ወይስ ለሚፈልግም ሰው ድፍን አድርጋችሁ ትሰራላችሁ? አማራጮች ይሄው በድፍን አለ። ይሄኛው አሁን እራሱን የቻለ ባለበር ነው። ባለአንድ ተከፋች የሚባለው ይሄ ነው። ይሄኛው ደግሞ በተንሸራታች። ይሄኛው አሁን ቦታ ጥበት ያለበት ሰው ይሄ በር ሲከፈት የተወሰነ ሊይዝበት ይችላል። ነገር ግን ከውበትም አንጻር ከአማራጭም አንጻር ይሄ ደግሞ በተንሸራታች፣ እንደዚህ አይነት አማራጮች ይሄ ሞሰብ ይባላል። ልክ እንደ ሞሰብ አድርገን የሰራ ነውንም። ይሄ ደግሞ ማዕድ ይባላል። ከነዚህ በተጨማሪ ደግሞ እንደዚህ ሁለት በር ተለቅ ብለው ከላይ አራት ማዕዘን ናቸው እነሱ ደግሞ ባለ ሁለት በር አሉ። እንደዚሁም ደግሞ ባለ አራት በር ከላይ መክፈቻ ያለው ከታች አራት በር ያለው አሉ። እነዚህ ሁሉ አማራጮች ናቸው። ስለዚህ ሰው ባለው ቦታ በወደደው ዲዛይን እዚህ ያሉትን ምጣዶች መውሰድ ይችላል ማለት ነው። አዎ አማራጮች እንደ ቦታቸው ሁኔታ ሰፊ ቦታ ያላቸው አሉ በጣም ጠባብ የሆነ ቦታ ያላቸው አሉ። እንደገና ከዋጋ አንፃር ሰው የፈለገውን አማራጭ እንዲወስድ ከአስራ አራት አይነት በላይ ምጣዶች እናመርታለን ማለት ነው። እንግዲህ ይቺ ምጣድ መሶብ ትባላለች ብለውኛል። እስ የዚች ምጣድ ዋጋስ ምን ያህል ነው? ይሄ እንግዲህ እንደ ሰው ምርጫ፣ እንደ ፍላጎት፣ እያንዳንዳቸው ምጣዶች አገራዊ ስም አላቸው። ይህን መሶብ ያልንበት የአገራዊ ስማችንንም ለመጠበቅና ወደዛም የቀረበ ዲዛይን ስላለው ነው። ይሄ ከነፋቱ 1580 ነው ስምንት መቶ ከነባቱ ከታችም ደግሞ የሊጥ ማስቀመጫው ተንሸራታች ነው። ይሄ ለጠባብ ቦታ ለፈለጉት ቦታ ለማስቀመጥ እንደው፣ ውበትም ደግሞ ቤት ውስጥ ሳሎን እንኳን ቢቀመጥ ውበት አለው። በአብዛኛው አሁን የሚሰሩ ኪችኖች ዘመናዊ ናቸው፣ ግን ምጣድ ከውጭ አታመጩ አገር ውስጥ ነው። ስለዚህ ኪችኑን የሚመጥን ሳቢ የሆነ ነገር ቢደረግ በዲዛይንም ከዛ አንጻር ነው እኛ የተለያዩ ዲዛይኖችን ያደረግነው። ይሄኛው ሞሶብ ያለበትም በዛ አንጻር በጣም ጥሩ። ይሄኛው ማድ ይባላል። በዚህ ዲዛይን ባለ አንድ ተከፋች ነው። ይሄ 14600 ከንደባት። እነዚህ አጠቃላይ የምታዩቸው ግብአታቸው በሙሉ ትልቁ ለጥራቱ ወሳኝ የሆነው ሪስታንሱ ነው። የውስጥ እዚህ ጋር የሚቀበረው ሪስታንስ ነው። ይህን ሪስታንስ ደግሞ ራሳችን የምናመርተው ስለዚህ በዚህ ጥራቱ ላይ አስተማማኝ የሚያደርገውበት አንዱ ሁኔታ እኛ ከጥሬ ዕቃ ጀምረን ራሳችን ላይ የሚመረት ስለሆነ ትልቅ ማምረቻ ወርክሾፕን ያለን ግብዓቶችን በሙሉ እኛ ላይ ነው የምናደርጋቸው። ስለዚህ ከዛ አንጻር የተሻለ ምርት ነው ማለት ነው። በጣም ጥሩ። እንግዲህ በውጭ ሀገር ላሉ ተመልካቾች ደግሞ የሚሆን ኤክስፖርት ስታንዳርድ የሆነ ምጣድስ አላችሁ እንደ አማራጭ? እኛ አሁን ለውጭ ሀገር በሁለት መልኩ ወደ ውጭ እንልካለን አንደኛው ራሳቸው መጥተው ከዚሁ የሚገዙ አሉ። ሁለተኛ ደግሞ እዛው ሀገር የሚኖሩ በተለይም አውሮፓ ውስጥ ለንደን፣ ዩኬ እዛ የእኛ ምርት ወስደው የሚያከፋፍሉ አከፋፋዮች አሉ። ስለዚህ በብዛት ወደ አውሮፓ በብዛት እንልካለን። በብዛት በኮንቴነር ነው የሚሄደው። እነዚህ ምጣዶች ይታወቃሉ። በዛ ስታንዳርድ በተሟላ መልኩ የውጡን የኤሌክትሪክ ሲስተም በሚመጠን መልኩ ተዘጋጅተው ወደ ውጭ የምንልካቸው አሉ። እንደዚሁም ደግሞ በግል ደረጃ እራሳቸው መጥተው ከኛ ገዝተው ይወስዳሉ። እስኪ የኤክስፖርት ስታንዳርድ ምጣዷን እናያል። እንግዲህ ኤክስፖርት ስታንዳርድ ናት ያሉን ምጣድ ናት። በጣም ጥሩ። እንግዲህ እንደየሀገሩ እንዳሉበት ሀገር የኃይል ሁኔታ አዘጋጅታችሁ ነው የምትልኩት? እንዴት ነው ያለው ነገር? እኛ አሁን እንደየ ሀገሩ ሁኔታ የኤሌክትሪክ እንትናቸው ስለሚለያይ ለእነሱ በሚመጥን መልኩ ከእነሱ ጋር ተነጋግረን ነው አሁን አውሮፓ ላይ ያሉት በእነሱ ስታንዳርድ ነው የምንልክላቸው፣ በዚህ በዚህ ስታንዳርድ ይሆናል። በዛ ስፔሲፊኬሽን መሰረት አዘጋጅተን እንልክላቸዋለን። ሌሎች በግል በሚወስዱት ደግሞ በሚጠይቁን ነገር፣ በዛ መሰረት አሟልተን ነው ለሁሉ የምንልክላቸው ማለት ነው። ስለዚህ የትኛውም ሀገር ሄዶ አሁን በብዛት ወደ አሜሪካ የሄዱ ምጣዶች ሂደው አይሰሩም ይባላል ብዙ እዛ ከሄዱ በኋላ ይንን የማይሰሩበት ሁኔታ አለ ነው ግን እኛ ግን በዛ ስታንዳርድ ስለምንሰራው እስካሁን ያጋጠመን ነገር የለም። በዚህ ደረጃ ማለት ነው። በጣም ጥሩ። እንግዲህ አገር ውስጥም ላሉ ደንበኞች የዴሊቨሪ አገልግሎት ትሰጣላችሁ? እኛ አሁን የዴሊቨሪ አገልግሎት ለጊዜው የምንሰጠው ለአከፋፋዮች፣ ስርቻሮና ለእኛ ምርት ለሚሸጡ በብዛት ወስደው የሚሸጡ ነው። አሁን ግን ከዘመን ገበያ ጋር ሆነን ይህን የዴሊቨሪ አገልግሎት ለመስጠት ኦልሬዲ ሁለት አጨርሰናል። ስለዚህ በዘመን አማካኝነት ይህንን እያንዳንዱ ቤት እንዲያገኙ እናደርጋለን። ከሰረገላ ገበያ ጋር እንሰራለን። ሰረገላ እነሱ ዴሊቨር ያደርጋሉ በእያንዳንዱ በተመጣጣኝ ዋጋ እንሰጣቸውና ለደንበኞች በዛ አገልግሎት ያገኛሉ። ስለዚህ የእናንተ ምርት እዛ ላይ ማግኘት ይችላሉ ይችላሉ። ዘመን ገበያ፣ ሰረገላ ገበያ፣ አሁን ደግሞ ኢትዮ ፖስት፣ እሱም ኦንላይን ማርኬት ላይ እሱንም ያገኛሉ። ወደፊትም ደግሞ በራሳችን በተጨማሪ የምናቀርብበትን ነገር እያሰሙበት ምግኝ በጣም እንግዲህ ጠበብ ያለ ቦታ ላላቸው ኮንዶሚኒየም ለሚኖሩ ሰዎች ደግሞ እንደነዚህ አይነት ተለጣፊ ምጣዶች አማራጭ ናቸው። እስኪ ስለዚህ ምጣድ ደግሞ የተወሰነ ይንገሩኝ። ተመሳሳይ ማቴሪያል ነው የምትጠቀሙት ስላለው ነገር አያይዘው ይንገሩኝ። አጠቃላይ እኛ የምርቶቻችን አስራ አራቱም አይነት ምርቶች የምንጠቀመው ማቴሪያል ወይም የጥራት ደረጃ አንድ አይነት ነው፣ ግን ምንድነው እንደ ሰዎች የመጠቀም ምቹነት ነው የምንፈጥረው አንዱ አብዛኛው ኮንዶሚኒየሙንም አፓርታማዎች አሁን የቦታ ውስንነት ስለሚኖርባቸው እሱን ችግር እንዲፈታ ከምናደርጋቸው አንዱ ይሄ ተለጣፊ ምጣድ ነው። ሁ በአብዛኛው ያሉት የተለጣፊ ምጣዶች ከዚህ ለየት ብሎ የተሰራ ይሄ ውበትም ሆኖ ለምሳሌ እናቶቻችን አክምባሎ ቤታቸው ውስጥ ይሰቅላሉ፣ የመሶብ ክዳኖች እንደጌጥ ልክ እንደዛ እንዲሆን ይሄ ሙሉ በዛ ዲዛይን ተደርጎ ከነ አክምባሎ ነው እዛው ላይ የሚሰቀለው። ያ ማለት ቆሻሻ እንዳይገባ ወደ ውስጥ ይከላከላል። ሁለተኛ ለአክንባሎ ማስቀመጫ ብለ ሌላ ቦታ ደግሞ የሚወስድብንን ያስቀራል። ስለዚህ ይሄንን ከነ እንትኑ መግጠም ይቻላል። ሁለተኛ በቀላሉ እነዚህ ይሄንን ሁለት ቡለኖች እዚህ ጋር በመፍታት እነዚህ ነው ግድግዳ ላይ የሚታሰሩት። ይሄንን ለጥገናም ሲፈለግ እነዚህ ሁለት ሁለት ቡለኖች ናቸው የሚፈቱት። ሌላው ሙሉ ነቅለሽ ስትወስዱ ግድግዳሽን የማበላሸት እንትን አለ። ስለዚህ እዚህ ጋር በሁለት ቡለን ብቻ ነው የታሰረው፣ በቀላሉ አፍትቶ ለማጽዳትም ለመጠገንም እንዲመች ነው። ሁለተኛ ደግሞ አክምባሎ ሌላ ተጨማሪ ቦታ እንዳይፈልግ ተደርጎ የተቀመጠ ነው። ሶስተኛ ደግሞ ውበት እንዲኖረው ጌጥ፣ ኪችናችን ውስጥ እንዲያምር ተደርጎ የተሰራ ነው። ኢቭን ሳሎን ውስጥ እንኳን መጠቀም ይችላሉ። አሁን ጠባብ ቤቶች ከሶፋ በላይ ከዕቃ ማጠቢያው ከኪችን በላይ ያደርጉትና ምንም አይነት ቦታ አይዝባቸው። በሚጋግሩበት ብቻ ይዘረጉታል ሲጨርሱ ይገጥሙታል በጣም ጥሩ እንግዲህ እነዚህ ምጣዶች ተለጣፊ እንደመሆናቸው መጠን ከሴፍቲ አንጻር ምን አይነት ግድግዳ ላይ ነው መሰቀል ያለባቸው ሲሰቀሉስ እናንተ ከራሳችሁ ባለሙያ ትልካላችሁ ወይስ ሰው ባለበት እራሱ መስቀል ይችላል እነዚህ ምጣዶች እነዚህ ሲሰሩ ይህን ሁሉ ታሳቢ ያደረገን ስለዚህ አንደኛው አንድ ስራ ሲሰራ ለጥገና ቀላል መሆኑን ለአጠቃቀም ምቹ መሆኑን በቀላሉ የማይበላሽ ለረጅም ጊዜ እንዲያገለግል ተደርጎ እኛ ጋር ዲዛይን ሲደረግ እነዚህ ነገሮች ሁሉ ታሳቢ ተደርጎ ነው። ይሄ እኛ በሰራ ነው፣ የኢትዮጵያ የአዕምሯዊ ንብረት ጥበቃ ጽሕፈት ቤት ፓተንት የወሰድንበት እኛ፣ የኛ ፈጠራ የኛ ባለቤትነት ያለበት ስሪት ነው። ስለዚህ ዲዛይነሮች እኛ ጋር ትልቅ የዲዛይን ክፍል አለን። እዛ ዲዛይን ክፍል ሲሰራ የመጀመሪያው ነገር ላጠቃቀም ምቹ ቀላል መሆን አለበት። ምቹና ቀላል ካልሆነ ተጠቃሚው እንዴት አድርጎ ሊጠቀምበት ይችላል? ቀጥሎ ለጥገና ምቹ መሆን አለበት። ሶስተኛው ደግሞ በቀላሉ ለረጅም ጊዜ ማገልገል እንዲችል ተደርጎ በቀላሉ የማይበላሽ ተደርጎ ነው የሚሰራው። እና በዛ ደረጃ እንግዲህ እስካሁን ባለው በጣም ጥሩ ውጤት ያገኘንበት እንዲያውም አሁን ሌሎች ከዚህ በፊት የገጠሙትን እየነቀሉ በብዛት ይሄንን ነው እንትን እያደረጉ ያሉት። የእኛም የገጠማ ማለሙያ አለን። ራሳችሁ አብራችሁ ትልካላችሁ። በጣም ጥሩ የዚች የምጣድ ዋጋ ምን ያህል ነው? ይሄ 12500 ነው፣ ከነባቱ 12500 ነው። እሺ፣ አሁን ስለ ምጣዶች አይተናል። እንግዲህ ከምጣዶች ውጪ ሌሎች ነገሮች ምን ምን ነገሮችን ትሰራላችሁ? እሺ፣ ባጠቃላይ እኛ የምንሰራው የድርጅት ሲቋቋም ችግር ለመፍታት እየተቋቋመ የመጀመሪያው አገራችን ላይ የሪስታንስ ችግር ነበረ። ምጣድ ለሚሰሩ ምድጃ ለሚሰሩ የሚጠቀሙት ሪስታንስ ደረጃ የሌለው ስለነበረ እሱን ክፍተት በማየት የሪስታንስ ምርት ማምረት ጀመርን። ይሄ የሪስታንስ ምርት በኢትዮጵያ ደረጃ መዳቢዎች ደረጃ እንዲወጣለት ፕሮፖዛል አቅርበን ደረጃ እንዲወጣ አደረግን። ከዛ በኋላ ወደ ምድጃ ምርት ነው የገባ ነው። የራሳችን የምርምር ወይም የሪሰርች ክፍል አለን እዛ ሪሰርች ክፍል ውስጥ ያሉት አገሪት ላይ ያለውን ችግሮች ስናይ አብዛኛው የሀገር ውስጥ ምርቶች ኃይል የሚያባክኑ የሚወስዱ እንደሆኑ ጥናቶችን አገኘን። ከዛ ተነስተን እኛ ደግሞ ምድጃ ላይ የራሳችንን ጥናት ወስደን እዛ ላይ የተሻለ ምድጃ በማምረት እሱም የምናመርታቸው ምድጃዎች ከስድስት በላይ አይነት ምድጃዎች አሉ። ትልልቅ ለሆቴሎች፣ የተለያዩ ተቋማት የሚሆኑ ኖርማል ለማንኛውም ቤት የሚሆኑ ባለ ሁለት ባለ አንድ ያሉ ለቡና መካከለኛ የሚሆኑ የተለያዩ ምድጃዎችን እናመርታለን። እነዚህ ምድጃዎች ሁሉም ሰርቲፋይድ የሆኑ ናቸው፣ ተለጣፊ ምልክት አላቸው። ስለዚህ በከፍተኛ ሁኔታ ኃይል የሚቆጥቡ ናቸው። ከዛ በኋላ ምጣዶችን ደግሞ የሄድን ምጣዶችን በዛ ደረጃ ኃይል እንዲቆጥቡ ተደርገው የተሰሩ ናቸው። ስለዚህ ሪስታንስ እናመርታለን፣ ምድጃ እናመርታለን፣ ምጣድ እናመርታለን። አሁንም በምንሰራው ስራ ምንድን ነው ሁልጊዜ ሪሰርች እንሰራለን፣ የምናሻሽላቸውን ነገሮች እዚህ ላይ ያሉትን። አሁን ባለው ሁኔታ የመብራት ፍጆታ በየቀኑ እየጨመረን ያሉ፣ ስለዚህ ሰው አለማብሰል አይችልም። ስለዚህ የተሻሉ ኤፊሸንት የሆኑ ሀይል ቆጣ የሆኑ ምርቶችን በተጠቀመ ቁጥር በየወሩ የሚከፍለውን የመብራት ፍጆታ ይቀንሳል። አሁን በቅርብ የምናመጣው በጣም የተሻለ ምጣድ ላይ በአማካይ እስከ አርባ ፐርሰንት ሀይልን ሊቆጥብ የሚችል ራሱን አጥፍቶ ባለው ሙቀት ብቻ እየተጠቀመ ከዛ በታች በሚሆንበት ጊዜ ራሱ ደግሞ ራሱን ኦን እያደረገ የሚሰራ ቴክኖሎጂ አሁን በቅርብ እትናደርጋለን ያደርጋለ ስለዚህ ሁልጊዜም ችግር ፈች የሆኑ ስራዎችን ነው የምንሰራው በዚህም ብዙ ሽልማቶችን አግኝተናል የዋንጫ የሰርተፊኬት ሽልማቶችን በየጊዜው በምንሰራቸው ስራዎች ትልልቅ ልምድ ያላቸው ፕሮፌሽናል ኢንጂነሮች አሉ እነዚህ ስራዎችን ምጣድ ላይ ለህብረተሰቡ በተሻለ መልኩ ለማቅረብ ስራ እንሰራለን በእርግጠኝነት አሁን በቅርብ የምናወጣውን ይህን ምርት በሀገር ደረጃ ትልቅ ለውጥ የሚያመጣ ተጠቃሚው ህብረተሰብ ትልቅ ፋይዳ የሚሰጥ ምርት ይዘን እንመጣልና ዋና ዋና ምርቶቻችን እነዚህ ናቸው እነዚህን ግን የማሳደግ የማሻሻል ስራዎችን ግን በየጊዜው እንሰራለን በጣም ጥሩ እንግዲህ የእናንተ ምርቶች ማግኘት ለሚፈልጉ ሰዎች አድራሻችሁ የት ነው በዋናነት የኛ ኢንሾሩማችን ሴንቸሪ ሞድ ፊትለፊት ላሜደሪ ህንፃ አንደኛ ፎቅ ላይ ነው ሳሊተ ምህረት የገበያ ማዕከል ወይም ተፈዘር የገበያ ማዕከል ውስጥ አለን በየሱፐር ማርኬቶች እንገኛለን በተጨማሪም ባለው አድራሻችን ቢደውሉልን እንገኛለን ማለት ነው በጣም ጥሩ እንግዲህ ስለነበረን ቆይታ አመሰግናለን መሰግናለን